በተፈጥሮ በመወለድ የሚገኝ በእውቀት የሚያድግ እስከ መስዋዕትነት የሚከተለው የሀገር ፍቅር ስሜት ከራስ ጥቅም ተሻግሮ የሀገርን መጻኢ ዕድል ለመወሰን የሚረዳ እድገትና ብልጽግናን ለማረጋገጥ የሚያግዝ እንደሆነ ይገለጻል። እናትና ልጅን፣ ባልና ሚስትን ከሚያስተሳስረው የፍቅር ሰንሰለት በላቀ ኃይል ተስበው በነፍሳቸው ተወራርደው ለሀገራቸው ሲሉ ሁሉን የተው ከራስ በላይ ለሆነ ዓላማ መኖርን ያስተማሩ ምስክሮች ዛሬም ድረስ እንደ ደመና በዙሪያችን መገኘታቸው ምክንያት የሀገር ፍቅር እንደሆነ ይነገራል። አንድ ሰው ለሀገሩ ያለው ፍቅር ወይም ለሀገሩ ያለው ስሜት የሚመነጨው በተፈጥሮ ከአደገበት ከሚውልበት ከተወለደበት ብዙ አታችመንቱ ካለው ወይም ደግሞ ብዙ ቁርኝቱ ካለው አካባቢ የሚነሳ ነው። እናም ተፈጥሯዊ ነው። የፓሪስን የተቀማጠለ የስነ ህንጻ ጥበብ ላየ፣ የለንደንን ሰፋፊ ጎዳናዎች ለተመለከተ፣ የአሜሪካንን የታላቅነት ስነ ልቦና ላስተዋለ በተግባር የተገለጠ ሀገርን የመውደድ ኃይል እንዳለ በግልጽ ይነበባል። አፍሪካዊው ኔልሰን ማንዴላ ሲነሳ፣ ማህተመ ጋንዲ ሲታወስ፣ ስለ አብርሃም ሊንከን ሲወራ በሀገር ጥልቅ ፍቅር ጉልበት ሀገራቸውን ቀና ማድረግ የቻሉ የበለጸገ ኢኮኖሚ ባለቤት የሆኑ የሌሎች ሀገራት ህዝቦችም ሀገራቸውን መውደዳቸው ለብልጽግናቸው መሰረት እንደሆናቸው የታሪክ መዛግብት ያውሳሉ። ይህ ፍቅር ከራስ ጥቅም በላይ ተሻግሮ የሚሄድ የሀገርን ጉዳይ ወደ ድርድር ጠረጴዛ የማይጋብዝ እንደሆነ ይነገራል። ይህ ሀገር ውስጥ ያለን እኛ ማህበረሰቦች በሙሉ ምንም አይነት አቋም ይኑረን፣ ከሃይማኖት ጋር በተያያዘ ምንም አይነት አቋም ይኑረን፣ ከፖለቲካ ጋር በተያያዘ ምንም አይነት አቋም ይኑረን፣ ከጎሳ ከመሳሰሉት ነገሮች ጋር በተያያዘ። ነገር ግን ይህ እኛ የቆምንበት ሀገር ቢባለው ግን ምሰሶውን፣ ጣራውን ግድግዳውን ወይም እነዚህ መሰረት የሚባሉ ነገሮችን የሚንዱ ነገሮችና ወይም ደግሞ እነዛን ነገሮች የሚነኩ ነገሮች ላይ ግን በፍጹም አንደራደርም። ከአድናቆት የተሻገረ ሕይወትን ለሀገር ጥቅም አሳልፎ እስከ መስጠት የሚዘልቀው የሀገር ፍቅር ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ ለመሆኑ በአድዋ ጦርነት ወቅት መሳሪያ እስካፍንጫው የታጠቀውን ወራሪ ኃይል በጎራዴ ድል ማድረግ መቻሉ ማሳያ እንደሆነ ሁሉ እወዳታለሁ እያሉ በስሟ የሚምሉባትን ሀገር የሚያሻሽጡ ከራስ በላይ ነፋስ ከሚለው አሮጌ ተረት ባልተላቀቁ ልጆቿ ምክንያት ሀገር ዛሬ ውድ ዋጋ መክፈሏን ስንመለከት በሀገር ፍቅር ሀገርን እየታደጉ እንዳሉ ሁሉ በሀገር ፍቅር ስም የሚነ የሚያስነግዱ አካላት እንዳሉ በማወቅ ራስን መጠበቅ እንደሚገባም ይገለጻል። ሰዎች የሀገር ፍቅራቸውን የሚገልጹበት አግባብ አንደኛ የእውነተኛ ፍቅር ላይ የተመሰረተ መሆን አለበት። ነገር ግን ደግሞ በጣም የውሸት መሆኑን የምናውቅበት፣ ነገር ግን ብዙ ጊዜ ደም የሚከፈልበት፣ ላብ የሚከፈልበት፣ መስዋዕት የሚከፈልበት ወይም ገንዘብ የሚከፈልበት የሆነው ቦታ ላይ አታያቸውም በሀገር ጉዳይ ላይ በሀገር ጉዳይ ላይ ማህበራዊ በሆኑ ወይም ደግሞ የጋራ ጥቅም ላይ እና የብሔራዊ ጥቅም በሆነው ጉዳይ ላይ ገንዘብም ላብም ደምም ሲያዋጡ አታይም። ለሀገር ስንል እውነተኛ ፍቅርን የምንገልጽበት ሁኔታ ትክክል ነው ወይ? ወይስ የግል ጉዳያችንን እያስቀደምን ሀገርን የሚጎዳም ነገር አንዳንዴ እናደርጋለን። ኢትዮጵያውያን ለሀገራቸው ያላቸውን ፍቅር ከዜማ ባሻገር በስራ በመግለጥ ለህዝብና ለሀገር ቅድሚያ የሚሰጡ ተግባራት ተጠናክረው መቀጠላቸው ሁለንተናዊ ብልጽግናን ለማረጋገጥ ከጊዜ ወደ ጊዜ በተሰማራንበት መስክ ሁሉ ታማኝ መሆንን የሚጠይቅ የዘመኑ አርበኝነት አንዱ መገለጫ እንደሆነ ይጠቀሳል። ኢትዮጵያ ውስጥ ህብረተሰቡን የሀገር ፍቅር በስራ እንደሚተረጎም እና በስራ የሚለካ መሆኑን እያሳየን ይመስለኛል አሁን ያለው መንግስት። ስለዚህ በፊት ያለው ፍቅር የሚለው ነገር ከዘፈን የማያልፈው የፍቅር የሀገር ፍቅር ሂደት አሁን ላይ ተግባርን መግለጽ መቻል አለብን። በእያንዳንዱ በምናደርጋቸው እንቅስቃሴዎች መገለጽ አለበት። እውነተኛ የኢትዮጵያ ልጆችን ልብ ያስተሳሰረው ጥልቅ የሀገር ፍቅር ስሜት ሀገር ካጋጠማት ችግር በላይ ከፍ ብላ እንድትታይ ያስቻለ፣ ምንም አይነት ፈተናን ለመጋፈጥ የሚረዳ ኃይል እንደሆናት ይነገራል።